መጽሐፈ ሲራክ ምዕራፍ 33 የፍጹም ኃይል ፈጣሪ አቤቱ ይቅር ብለህ ከመዓት ወደ ምህረት ተመለስልን በአሕዛብ ሁሉ አንተን መፍራት አሳድር ልዩ በሆኑ ወገኖችም ስልጣንህን ግለጥ ኃይልህንም ይዩ እነሳቸው የእኛን ጥፋት ሲያዩ በእኛ ጥፋት እንደ ተመሰገንህ እንደዚሁም ሁሉ እኛ የእነሳቸውን ጥፋት ስናይ በእነሳቸው ጥፋት ተመሰገን ተመስገን። አቤቱ ያላንተ ሌላ ፈጣሪ የለምና እኛ እንዳወቅንህ እነሱም ይወቁ። ታምራትህን አሳይ፣ ጌትነትህንም ግለጥ። በስልጣንህ ኃይል፣ በከበረ ስልጣንህም ጥፋትን አምጣባቸው፣ መቅሰፍትንም አምጣ። በደለኞችን አጥፋቸው፣ አንጤያስ ኮስንም አጥፋቸው። የባሮችህን መሀል አስብ፣ የሚጠፉባትንም ቀን ፈጥነህ አድርጋት። በእሳት አጥፋቸው። ከነሳቸው ያመለጡትንም በጦር አጥፋቸው። በወገኖችህ ፊት ክፉ ያደረጉ ሰዎችን ሞት ያገኛቸው። ያለኛ ሌላ ሰው የለም የሚሉ የጠላቶችን አለቆች ስልጣን አጥፋ። የያዕቆብን ልጆች ሁሉ ሰብስባቸው።